በእለተ ሰንበት የጎበጠችን እድዘን በ የጎበጠችን ሰው ነው። ቀላ ብለሽኝ ቀላል እንድትሄድ ያደረጋል። በእለተ ሰንበት 38 ዓመት ሰንብቶ የነበረውን ድውይ ነው። አልጋህን ተሸክመው ቁም ሰንበት ነው ነበር ያሉት እነሱ ጉዳዩ ለሰንበት ተጠንቅቀው ምን ብለው ነው እንደዚያ የሚያደርጉት ሲባል ክርስቶስን የጠበቁት እንደዚያ ስላልነበሩ ችግር ያ ይህን ለምን እንደማነሳው እነግራችኋለሁ። የእግዚአብሔር ቤተሰቦች ክርስቶስን የጠበቁት ታ ሲወለ አይሁን ሶስት ት የበራቸው ሶስት አይነት መደን የነበራቸው ስያውያን፣ ሰዱቃውያን እና ፈሪሳውያን ይባላሉ። እነዚህ ፈሪሳውያን ህግ ጠንቃቂዎች ናቸው። ህግ የሚጠነቀቁ የሙሴን ህግ ለመጠበቅ እንደገና ደግሞ ሌላ ህግ ያወጡ ናቸው የሙሴን ህግ ለመጠበቅ የሙሴን ህግ መጠበቂያ ሌላ ህግ ያወጡ የህግ ጠበቆች ነን ማለት ነው። ከልባችን ተርፎ የእግዚአብሔር በልብሳቸው ይጠበቃል ለማለት በልብሳቸው ላይ ቅድስና ለእግዚአብሔር ኤሎሂን ብለው ጽፈው የሚንቀሳቀሱ ነበሩ። ቀሚሳቸውን አስረዝመው እኔ እኮ ክርስትና እውነት ለመሆኑ አንዱ ማስረጃው ዛሬ ያሉት ገረብና ሳቸው በጣም ነው የሚገርም ይህ ክምር ክምር የሚያነገር አይታቸ ራሳቸው ላይ ሚያደርገ እና በየመንገዱ የሚጸልዩትም ሰው ደግሞ በየመንገዱ ይጸልያሉ። ጌታ አብያተ መበለት በምክንያት ጸሎት ህክም በየደረጃው በየመንገዱ ጸሎተኛ እየመሰሉ ለምትበሉ ፈሪሳውያን፣ እኔ በየመንገዱ ሲጸልዩ ደስ ነው የሚለኝ።

የሚባሉት ደግሞ ምን አይነት ናቸው መሰለኝ? ኤስያውያን ደግሞ የሚባሉት እንደዚህ እንደ ባይታዊ ነው። በቁምራን ወይም ደግሞ ቁምራን አካባቢ ደርሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች አሉ። አሁን መጽሐፈ ሄኖክ ተቆፍሮ የተገኘበት እዚያ አካባቢ ብሕትውና ይዘው የሚኖሩ ናቸው። ሰዱቃውያን የሚባሉ ደግሞ ሦስተኞች፣ እነዚህ ደግሞ ከፖለቲካ ጋር ገጥመው የሚኖር ለእምነት ግድ የሌላቸው ግን የቤተ ክህነቶች ናቸው። ከቄሳር ጋር ተስማምተው የሚኖሩ ብቻ ሆዳችን ላ ደረታችን ይቅላለን እንጂ እኛ ሃይማኖት ኖር አልሆነ ግድ ለሚሉ ከተሾመ ሰው ጋር ወጡ እየተስማምቱ እውነትን እያጣመሙ የሚኖሩ ናቸው። በዚያ ጊዜ ደግሞ ንክሏል አይሁድ የነበሩት በማን ስር ነው? በቄሳር ስር ነው። ከመከራ ያላረፈ ህዝብ ነው። ስራዬን በነገራችን ላይ

ናቡከደነጾር የሚባለው ፍርታ ልክነውዳቡ ናቡከደነጾር ሁለቱ ነገር እዚህ ኢየሩሳሌም የነበረው ነገደ ብንያና ነገደ ይሁዳ የሚባለው ሁለቱ ነገር ነበር። እዚህ የነበረው ይሄንን ወደ ባቢሎን ማርኮሰለ። ስልምናሶር የሚባለው ደግሞ አስሩ ነገ የአስሩ ነገር መንግስት ሰማሪያ ዋና ከተማው ሰሜን እስራኤል ማለት ነው። ሰሜን እስራኤል ነበር የነበረው። አስሩ ነገ ደግሞ ስልምናሶር ወደ ፋርሰ ተካፍሎ ወስዷቸው ነበረ። ከዚያ በመንሰው ደግሞ በጤዎት የሚባል የፋርስ ንጉስ የባቢሎን ንጉስ ብንጣፎር አሸንፎ ቤተ መቅደሳቸውን እንዲሰሩ ፈቅድላቸው የኢየሩሳሌም ቅጥር በሃምሳ ሁለት ቀን ነው ሰርተው ይጨረሳል። እዚርቷቸ በእርግጥ እዚያ ጊዜ የነበረችው ኢየሩሳሌም ጠባብ ናት። እንደ ዛሬው ሰፊ አይደለችም። ሃምሳ ሁለት ቀን ሰርተው አጠናቀው በሰላም ጥቂት መኖር ሲጀምሩ ግሪካውያን ደግሞ ግሪካውያን መጥተው ሊቀ ካህናቱ አዛርያስ ሲባል ነበረ ሚስቱን በአደሮ ማር ወይም ደግሞ ድኝ ጨምረው አቀንጠው አንቀው አንተሽሸው ተኩሰው በጡቶቹ አንጠቅለው ሰጥለው ልጆቹን አቃጥለው እሱን አሰቃይተው ጠብሰው እስራኤልን ደግሞ እንደገና ማርከው ደግሞ ወደ የተሰራቸው ወደ ግሪክ ጌታ ሲወለድ አካባቢ ደግሞ የመቃቢስ ልጆች ደግሞ ተነስተው 161 ዓመተ ዓለም አካባቢ መጥተው ደግሞ ኢየሩሳሌም መጽወቅ መቅደሱን አደሱ። ወዲያው ጥቂት ሳያልፉ ሮማውያን ተቀበሏቸው። አሁን ጌታን ሲወለድ በሮማውያን ግዛት ስር አይሁድ እየማቀቁ በነበረበት ሰዓት ጌታ ሲወለድ የአይሁድ ጥያቄ አንድ ነገር ነው። ልብራችሁ ስሙ። መሲሁ ሲወለድ እንደ ዳዊት ያለ መንግስት፣ ጠንካራ መንግስት መስርቶ እስራኤልን ነፃ ሀገር ያደርጋታል። እንደ ዳዊት እንደ ሰሎሞን ጊዜ የምትፈራ ሀገር ያደርጋታል። ታስታውሳላችሁ ሰሎሞን ቤተ መቅደስን ሲሰራ የጢሮስ የሲዶና የአሞን የከነናውያን የህንድ መንግስታት ጭምር ነበሩ፣ ግብር እየገበሩለት ወርቅ እል ጽድ እየላኩለት ቤተ መቅደሱ ነው የሚሰራው። እዚያው ወደ ቴላቪቭ ቅርብ ያለችው ዳርቻ ላይ ያለችው ኢትዮጵ ወደብ፣ ዮናስ ወደ ጠርሴስ የተሳፈረባት ወደብ እዚያችን ያለችው እና

ለምንድነው ምድራዊቷን እስራኤል ማታመጣት? ለምንድነው የእስራኤልን ጽናት ማታመጣት? ለምንድነው ኃይል ማሰጠን? ምድራዊ መንግስት አትመሰርትም ወይ? እኛ እንደምን አክሰ ን ለምንድነው መምህርነታችን ልታጣጥንብን? ጉዳዩ የጽናት ነው እንጂ ለሕግ መቆርቆር አነባር። አሁን ዛሬን እንገት ወደ ክርስትና ስትመጡ ከይሁድ ነገር አታገኙም። እርግጡ ነው እንቅፋት ይገጥማችኋል። ኢየሱስ ክርስቶስ ሰላም ከሆነ ለምንድን ነው በህይወቴ ውከት የሚገጥመኝ? ከተጠመቅኩ ጀምሬ ሰላም አላገኘሁም። ያሰኛት ቸ ሰይጣን ይረብሻችኋል። ጌታ ደግሞ እንድና ያለ ዘይጦረ መስቀለ ሞቴ ይህን ይጸመደኝ መስቀሌን ተሸክሞ የማይከተለኝ ሰው የኔን ሊሆን አይችልም ነበር ያ፣ የኔን ሊሆን አይችልም። ወደ ክርስቶስ ስትመጡ ሰላም አይጠብቃችሁም። የሚጠብቃችሁ ምንድን ነው? መስቀል ነው የሚጠብቃችሁ። ግርፋት የሚጠብቃቸው። መስቀሉ ማለት የገዛ ስጋችን መስቀል ይሆናል፣ ዘመዶቻችን መስቀል ይሆናል። ጠሩ ለሰብ ሰባ ቤቱ ጌታ እንደተናገረ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማዶሰኝ ምዕራፍ አምስት ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ቤተሰብ ጠላት ነው ይነሳል። ስጋችን ጠላት ነው ይነሳል። ጎረቤት፣ የዓለሙ ሲስተም፣ ፖለቲካ፣ አጋንንት ራሳቸው በእኛ ላይ በእምነታችን ላይ ባህል ይነሳል።

ውስጡ ግን ነጭ ነው። አይሁ ደስ ያሰብያለ ውስጡ ሎሚ ትከፍጡ መራራ ተማቴ እለ ይፈቅዱ ይልሉ በሃይማኖተ ክርስቶስ። በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ህይወት ይኖራሉ። ውስጡ ግን ከዛ እንድትገቡ ትችላለህ። እሱ ራሱ ግን ሽልማታችሁ፣ እሱ ራሱ ትርፋችሁ። የክርስቶስ እኮ መስቀሉ ነው አይደል? ትንሣኤው ጌታ ባይሰቀል ይነሳል? ከሐሙስ ማታ ወደ ሐሙስ ሌሊት ስትሄዱ ለትንሣኤው እየራቅን ነው እየቀረን ነው እ ከዓርብ ጠዋት ወደ ዓርብ ስድስት ሰዓት ስትሄዱ ለትንሣኤው እየቀረን ነው እየራቅን ነው። በዚያው ግን መከራው እያለ ነው። ይም መከራ ሲጨምር ትንሣኤ ይጨምራል። ትንሣኤ ሊመጣ ሲል መከራ ይጨምራል። እንደዚህ ነው ያለ ያነ ያስተምር ነበር። በሰንበት ደቴደ የረሰና ሰንበት እንግዲሁማ በሰንበት መልካም ማድረግ ይገባል ብሎ የነገራቸው እና እኛም አሁን ያለን ክርስቲያኖች እንደ ፈሪሳውያን ምድራዊ ነገር ስናጣ ማጉረ የታሆ ወታ ም አንዳንዱ ሰ ገዋለስ

ሲቆፍር ሲቆፍር ሁሉ ኖ የበቆሎ ፍሬ የምታክል ወርቅ ቢያገኝ ቁፋሮ ይጨምራል ወይስ ያቆማል? ሚያ ይጨምራል። ወደ ዋናው ወርቅ ነገር ስለሆነ ትንሽ በረከቶችን ካገኘሁ አሁን ቁፋሮችን ይመጠባ ቁፋሮ ቀለስ ሲል ግን አይር ማግኘታችን እየቀነሰ እየታፈነ እየጨነቀ እየጨለመ ወደ ወርቅ